አመሰግናለሁ። የሸዋና ሱዳን እንደምን አምሽታችኋል? እንግዲህ ዘመን ገበያ የተሰኘ የዲጂታል መገበያያ መተግበሪያን ዛሬ ኢትዮ ቴሌኮም ይፋ አድርጓል። ይህ እንግዲህ ይህ መተግበሪያ በተለይም ዲጂታል ኢኮኖሚን በመገንባት በኩል ከፍተኛ የሆነ ሚና እንዳለው ተነግሮለታል ማለት ነው። ይህን መተግበሪያ እንግዲህ በዛሬው ዕለት በርካታ እንግዶች በተገኙበት ነው በይፋ ስራው የተጀመረ ወይም ደግሞ ስራውን ያስጀመሩት ማለት ነው። እንግዲህ በአጠቃላይ ደግሞ ይህንን ዘመን ገበያ የተሰኘን የኦንላይን መገበያያን ስርዓትን ወይም መተግበሪያን በተመለከተ ደግሞ ተጨማሪ መረጃ ሊሰጡኝ ደግሞ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እዚህ አጠገብ ይገኛሉ። እንኳን ደህና መጡ። አመሰግናለሁ። እንዴት አመሻችሁ? እግዚአብሔር ይመስገናለን። እስቲ በዛሬው ዕለት እንግዲህ ዘመን ገበያ የተሰኘን መተግበሪያን ለተጠቃሚው ይፋ አድርጋቸዋል። እንደው ዘመን ገበያ ምንድን ነው? አመሰግናለሁ ዘመን ገበያ እንግዲህ በኢትዮጵያ የዲጂታል ትራንስፎርሜሽን ሌላ ከፍታ ላይ የሚወስደን ነው ብለን ተስፋ የጣልንበት አጠቃላይ በሀገራችን ያለውን የንግድ ስርዓት የሚያዘምን የሚያስተሳስር ሸማቹን ከአምራቹ ጋር እንደዚሁም ከገበሬው ጋር በመላው ሀገሪቱ ያለውን የንግድ እንቅስቃሴ በቴክኖሎጂ አግዘን በቀላሉ ቀልጣፋ በሆነ መልክ ገዢዎች ከሻጮች ጋር መገናኘት የሚችሉበት በዚህ ምክንያት እንግዲህ የሀገር ኢኮኖሚ የሚያድግበት ብለን ተስፋ የጣልንበት ነው ማለት ነው። ሁላችሁም እንደምታስታውሱት ቴሌብር ሲመጣ የፋይናንስ ስርዓቱን በእጅጉ አዘምኗል። እንደዚሁም የፋይናንስ አካታችነትን ማለት ነው። ዛሬ ደግሞ ዘመን ገበያ ሲመጣ ቀደም ሲል እንግዲህ የክፍያ ስርዓቱ እንዳዘመን ነው ሁሉ አሁን ደግሞ ምርቶቻችንን ከአንድ ቦታ ወደ አንድ ቦታ ለማዘዋወር በቀላሉ ሸማቾች ኦንላይን ላይ ሆነው በቴሌብር ሱፐር አፕ ሆነው ማለት ነው። አሁንም ጀምሯል አገልግሎቱ። እንደምታዩት ወደ አርባ የሚሆኑ አገልግሎት አቅራቢዎች፣ ምርት አቅራቢዎች ተሳትፈዋል፣ ገብተዋል፣ አገልግሎታቸውን እያቀረቡ ናቸው ያሉት ማለት ነው። ስለዚህ ትልቁ ዓላማ የኢትዮጵያን የዲጂታል ኢኮኖሚ መገንባት፣ የግብይት ስርዓቱን ማዘመን በአጠቃላይ በዚህ ውስጥ ያሉትን ተዋናኞች በቴክኖሎጂ አግዘን እና እስካሁን ድረስ ቴሌኮም ሲገነባ የነበረውን መሰረተ ልማት እንደዚሁም የዲጂታል መሰረተ ልማቶቻችን ተጠቅመን እነዚህን ሁሉ አገናኝተን አቅምን መፍጠር ነው ይሄ ዘመን ገበያ ያለው ብዙ ጊዜ በሌላ ዓለም ላይ የምታውቋቸው ትልልቅ የኢኮመርስ ፕላትፎርሞች አሉ፣ እንደ አማዞን ና ሊባባ እንደዚህ የምንላቸው ማለት ነው። ስለዚህ ዛሬ ደግሞ የኢትዮጵያ ዘመን ገበያ የተሰኘ ዲጂታል ማርኬት ፕሌስ ኖሯታል ማለት ነው። ዩኒፋይድ የሆነ ነው ይሄ ሸማቹን እንደዚሁም ደግሞ ገዢውን ይቅርታ አቅራቢውን ሎጂስቲኩን ነው መጥራት የፈለጉት። በመሀል ያለውን በሸማቹ እና በምርት አቅራቢው መካከል ደግሞ የሎጂስቲክ ኩባንያዎች አሉ፣ የትራንስፖርት ኩባንያዎች አሉ። እነሱንም ጨምሮ ኢምፓወር የሚያደርግ ነው። እያንዳንዳቸው ሲስተም አላቸው ማለት ነው። ስለዚህ አምራቹ ወይም ደግሞ ነጋዴው ፕሮዳክቱን የሚቀርጽበት ቨርቹዋል ስቶር ሾፕ ይኖረዋል ማለት ነው። ምርቶቹን የሚያስቀምጥበት ዋጋቸውን ጨምሮ የምርቱን አይነት ዲስክሪፕሽን የምንለው ማለት ነው። በሚገባ መረጃ ዲፋይን ባደረገው ሞመንት ኢሚዲየትሊ እንግዲህ፣ ዛሬ ላይ እንደምታውቁት ኢትዮ ቴሌኮም 82 ሚሊዮን ደንበኛ ነው ያለው። እንደዚሁም ደግሞ የቴሌብር ተጠቃሚዎቻችን 52 ሚሊዮን ደርሰዋል። የስማርትፎን ተጠቃሚዎቻችን 33 ሚሊዮን ናቸው። እንደዚሁም ደግሞ የኢንተርኔት ተጠቃሚዎቻችን ወደ 46 ሚሊዮን ደርሰዋል። ስለዚህ አንድ አምራች ወይም ነጋዴ ምርቱን ዲፋይን ሲያደርግ አውቶማቲካሊ በ ቴሌብር ሱፐር አፕ አማካኝነት ዘመን ገበያ የሚላል አይተው እንደሆነ አሁን አገልግሎቱን ጀምሯል። እዛ ላይ ምርቱ ይታያል ማለት ነው። ስለዚህ የሸማቹ ገዢ ደግሞ የሚፈልገውን ምርት አይቶ ለዚህ ፍላጎቱን ፉልፊል የሚያደርግለትን የሚያሟላለትን በጥራት ሊሆን ይችላል፣ በዋጋ ሊሆን ይችላል፣ በተለያየ መልክ መርጦ መረጃ ያገኛል ማለት ነው። በቂ መረጃ ስለዚህ በቀላሉ ግብይቱን የሚፈጽምበት እድል ነው የፈጠር ነው ማለት ነው። ግብይቱን ከፈጸመ በኋላ ደግሞ የገዛውን እቃ ወደሚፈልግበት ቦታ ደግሞ የሚያደርሱ የሎጂስቲክ ካምፓኒዎች አሉ ማለት ነው። ለእነሱ የሚሆን ደግሞ እንደዚሁ ሲስተም ተዘጋጅቷል ማለት ነው። እነዚህ ተዋናኞች መምጣት ብቻ ነው የሚጠበቅባቸው ማለት ነው። እዚህ ከኢትዮ ቴሌኮም ይሄ ሲስተም ቀርቧል። በዛ ሲስተም አማካኝነት የንግድ ልውጣቸውን ያደርጋሉ ማለት ነው። ይሄ ነው በአጠቃላይ እንደው ምናልባት አሁን እንደ ሀገር እንግዲህ የተጀመረው የዲጂታል ኢኮኖሚ ግንባታ አለና እንደው ይህ መተግበሪያ ለዚህ የዲጂታል ኢኮኖሚ ትራንስፎርሜሽን የሚኖረው ሀገራዊ ፋይዳ ስ ምንድን ነው? ሀገራዊ ፋይዳ ቀደም እየጠቀስኩልህ ነው። የኢኮኖሚ እድገት ያመጣል፣ ምንም ጥርጥር የሌለው ዛሬ ላይ አንዳንድ ሪፖርቶች እንደሚያሳዩት የተለያዩ ሪፖርቶች ብዙ መረጃዎች ቢኖሩም እንደው ስዕሉ ለመፍጠር ያህል የአፍሪካ የኢኮሜርስ ገበያ ወደ 46 ቢሊየን ዩኤስዲ ትራንዛክሽን እያደረገ ነው የሚል መረጃዎች አሉ። አፍሪካ ላይ ለምሳሌ ማለት ነው እኛም የዛ አካለን ማለት ነው። ስለዚህ እንዲህ አይነት እንደ ዘመን ገበያ አይነት ፕላትፎርም ቢኖራት ኢትዮጵያ፣ ከእንግዲህ ትልቅ ህዝብ ቁጥር ያላት ሀገር ናት በአፍሪካ። ስለዚህ ማርኬቷም የዛን ያህል ሰፊ ነው ማለት ነው። ስለዚህ ምን ያደርጋል ማለት ነው? በመጀመሪያ ኢኮኖሚ ያሳድጋል ስንል ምን ማለት ነው? አምራቹ ፈላጊው ወዳለበት በቀላሉ ምርቱን ማድረስ ስለሚችል በቀላሉ ማድረስ ብቻ አይደለም በነዚህ በሁለቱ መካከል ያለውን የንግድ ሰንሰለት በቴክኖሎጂ ስለምናግዘው ለዛ ስናወጣ የነበረውን ከፍተኛ ወጪ ይቀንስልናል ማለት ነው። ወጪ ከቀነሰ አምራቹ የተሻለ አቅም ያገኛል፣ ገዢውም ደግሞ እንደዚሁም በተመጣጣኝ ዋጋ ምርቶችን ያገኛል። ይሄ በአጠቃላይ ስታየው የኑሮ ውድነትንም ከማቅለል ከመቀነስ አንጻር የሚኖረው ሚና ከፍተኛ ነው፣ ምንም ጥርጥር የሌለው። ሌላው ኢትዮጵያ እንዳልኩ ሰፊ በሰፊ ቆዳ ስፋት ላይ እንግዲህ መልክዓ ምድርና እንደዚሁም የሕዝብ ቁጥር ምን ያለች ሀገር እንደመሆኗ ከአንድ ቦታ ወደ አንድ ቦታ ምርቶችን ማዘዋወር ቀላል አይደለም። ለዚህ ፈላጊውንና እንደዚሁም ደግሞ አምራቹን ማገናኘት በቴክኖሎጂ ካገዝ ነው የተሻለ ይሆናል። ማለት አምራቹ መረጃ ባገኘ ቁጥር የተሻለ ምርት ቮሊዩምም እየጨመረ ይመጣል። እንደዚሁም ደግሞ ገዢውም ደግሞ ተወዳዳሪ በሆነ የተሻለ ደግሞ ምርቶችን የማግኘት ኢንፎርምድ ሆኖ የሚፈልገውን መረጃ አግኝቶ ምርቱን የመግዛትን አቅም እንፈጥርለታለን ማለት ነው። ይሄ ሲሆን፣ በአጠቃላይ በዚህ ሂደት ውስጥ ተጨማሪ የስራ እድል ይፈጥራል። እንደ ሀገር ሌላኛው የሀገራችን ምርቶች ወደ ሌላ የውጭ ማርኬት ላይ ለመውጣት በዚህ ሂደት ውስጥ ልምምድ እናደርጋለን። ፕሮዳክቶቻችን ከደንበኞች የምናገኘው መረጃ ወይም ፊድባክ፣ ግብረመልስ፣ አስተያየት መሰረት እያሻሽለን ስለምንመጣ ለውጭ ማርኬት አምራቾቻችን ምርቶቻቸውን የማስተካከል የማብቃት እድልም ይፈጥራል ማለት ነው። በቀጣይ ይህንን ዘመን ገበያ ትልቅ ፕላትፎርም ነው። ከሌላ ዓለም አቀፍ ከሆነ ፕላትፎርም ጋር እናገናኘዋለን ማለት ነው። ይሄ ማለት ለኤክስፖርታችንም ጭምር በር የሚከፍት በተለይ ደግሞ ትንንሽ የምንላቸው ተቋማትን ጨምሮ ወይም አምራቾች፣ ነጋዴዎች በተለይ በሁሉም ቦታ ላይ በአንዴ ላይ ሆኖ ይችላል ስቶር ከፍተው ምርታቸውን ለማቅረብ አስቸጋሪ ነው አይደለም። ስለዚህ የፈጠራ ባለሙያዎች የእደጥበብ የምንላቸው በርካታ ምርቶች እኳ አሉ። ነገር ግን ይህንን ምርት ለተገልጋዩ ለገዢው ለማድረስ ምን ያስፈልጋል? አሁን ባለው ሁኔታ ፊዚካል ስቶር ያስፈልጋል አይደል። ያ ደግሞ የራሱ የሆነ ውስንነት አለ ወይም ስለሚጠይቅ ማለት ነው። አሁን በቀላሉ እንዲህ አይነት ምርት ያላቸውም የዘመን ገበያን ተጠቅመው ምርታቸውን ዲፋይን አድርገው ለተገልጋዩ በቀላሉ ማድረስ ይችላሉ ማለት ነው። ይሄ የዘረጋ ነው። እስካሁን ድረስ የመሰረተ ልማት የምንላቸው የኢንተርኔት ማስፋፊያ የስማርት ፎን ቁጥር እንደዚህ መጨመር በቴሌ ብር ደግሞ ስናደርግ የነበረው ግብይት የፈጠረው እንደዚሁ መተማመን፣ ዛሬ ላይ በ7.6 ቢሊዮን ብር በቴሌ ብር ትራንዛክት ያደርጋሉ ደንበኞቻችን። ይሄ ማለት መተማመኑን የፈጠርን የዲጂታል ግብይት ስርዓቱንና ባህሉን የፈጠርን እያደገም እንደመጣ የሚያሳይ ነው። ቅርብ ጊዜ ነው እንግዲህ። ቴሌብር ከጀመረ ወደ አራት ዓመት አይደለም። ስለዚህ ዘመን ገበያ የተጀመረው በእነዚህ ሁሉ መደላደሎች ላይ ስለሆነ እየመጣ ያለው ለኢኮኖሚክ እድገቱ አንድም እንደዚሁም የስራ እድል ለመፍጠር ቀደም ብዬ እንደጠቀስኩልህ ደግሞ ምርቶቻችንን ደግሞ ወደ ሌላ ገበያ ዓለም አቀፍ ወደ ሆነው ገበያም ለማውጣትም በዚህ ስርዓት ውስጥ እያለፈን ስለምንሄድ የተሻለ አቅም ይፈጥርልናል፣ በር ይከፍትልናል። በሀገር ውስጥ ያለውን ፍላጎት ራሱ በአግባቡ በቴክኖሎጂ ታግዘን ውጤታማ በሆነ መልክ አድሬስ ማድረጋችን በራሱ ደግሞ ትልቅ ፋይዳ ይኖረዋል ማለት ነው። ይህንን ነው ይዘን የመጣ ነው። ዛሬ እንግዲህ ዛሬ ምናልባት እንደዚህ እንዲህ ያሉ የኦንላይን መተግበሪያ የግብይት መተግበሪያዎች ለሀገራችን አዲስ እንደመሆኑ መጠን እንደው በዚህ አጋጣሚ የሚያስተላልፉት መልእክት ካለ የምለው ነገር ቢሆን ቢኖር ዘመን ገበያን ጆይን አድርጉ ነው። ዘመን ገበያ ቤተሰብ ሁኑ። ኢትዮ ቴሌኮም ኢንፍራስትራክቸሩን የገነባው ወይም ፕላትፎርሙን ይዞን የመጣው በዚህ ፕላትፎርም ላይ ግን በርካታ ተዋናኞች አሉ። በተለይ ደግሞ ሰፋ ያለ ማህበረሰብን ለማገልገል ጠንካራ የሆነ የሎጂስቲክ ስርዓት ሊኖረን ይገባል። በዚህ ውስጥ የትራንስፖርት ተቋማት ይህንን የአንድን ምርት ለገዢው ደግሞ በማድረስ ትልቅ ሚና ስለሚጫወቱ እነሱም አብረው እንዲሰሩ ነው። ጥሬን ማስተላለፍ ወደው አሁን ላይ እንደምታዩት ወደ አርባ የሚሆኑ ተቋማት ምርታቸውን አስገብተው በዘመን ገበያ እንሆ ብለዋል፣ ለደንበኞች አቅርበዋል። ሌሎችም ደግሞ አምራቾች፣ ነጋዴዎች ዘመን ገበያን እንዲጠቀሙ የዘመን ገበያ ቤተሰብ እንዲሆኑ ነው የምጋብዘው ማለት ነው። በዘመን ገበያ የኢትዮጵያን ንግድ እናዘምን፣ አብረን እንደግ፣ ኢኮኖሚው እናሳድግ፣ አዲስ የስራ እድልን ደግሞ እንፍጠር ነው የምለው። እንደዚሁም ደግሞ ምርታችንን ለዓለም ገበያ ምና እናበቃበትን ደግሞ እድል አብረን እንፍጠር ለማለት ነው። ሞወደው በድጋሚ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልን። እጅግ አድርጌ እናመሰግናለን። መልካም ምሽት እንምሎት እንግዲህ የዘመን ገበያን ይህን መተግበሪያ ወይም መገበያ መተግበሪያ በዛሬው እለት ይፋ በሚደረግበት ጊዜ እንግዲህ በዋናነት በዚህ መተግበሪያ ላይ ተዋናይ ይሆናሉ የሚባሉት አገልግሎት አቅራቢዎችና ነጋዴዎች በዚህ መድረክ ላይ ተሳታፊ ነው የነበሩት። በአሁኑ ጊዜም እንግዲህ ከአርባ በላይ የሚሆኑ አገልግሎት አቅራቢዎችና ነጋዴዎች በዚህ መተግበሪያ ላይ ተመዝግበው አገልግሎታቸውን እያቀረቡ ነው የሚገኙት ማለት ነው። እንግዲህ በዛሬው ምሽት ይህንን መተግበሪያ ጉዳይ በተመለከተ ለተመልካቾቻችንም ለማድረስ የወደድነው መረጃ ይሄንን ይመስል ነበረ። ዝርዝር መረጃዎችን ደግሞ በሌሎች የዜና ወጀዎቻችን ሁሉ ወደ ተመልካቾቻችን የምናደርሰው ነው የሚሆነው። የሸዋ ና ሶዶ ለጊዜው ግን ለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁ። እግዜር ይስጥልን።